ጤና ይስጥልኝ የተከበራችሁ የኮከብ ስፖርት ቤተሰቦቻችን፣ እንዴት ናችሁ? አሁን የብሩኖ ፈርናንዴዝን የዝውውር ጉዳይ ልንመለከት ወደናል። አንዳንድ አዳዲስ መረጃዎች እየወጡ ይገኛሉ። ብሩኖ ፈርናንዴዝ እና ሪያል ማድሪድን በተመለከተ እነዚህን ጉዳዮች ይዘን ቆይታ እናደርጋለን። የማንቸስተር ዩናይትድ ምላሽ ምን ይሆናል የሪያል ማድሪድስ ፍላጎት ምንድን ነው? የሚሉትን ነገሮች ከዝውውር አንጻር እንመለከታለን። አብራችሁን እንድትቆዩ እንጋብዛለን። እንደ ዴይሊ ስታር ዘገባ ማንችስተር የማንችስተር ዩናይትዱ ወሳኝ ተጫዋች ብሩኖ ፈርናንዴዝ የሪያል ማድሪድ ዋነኛ ኢላማ እንደሆነ እየተዘገበ ይገኛል። ሌሎች ብዙሃን መገናኛዎችም ይህንን እየዘገቡ ይገኛሉ። የማንቸስተር ዩናይትድ ዋነኛ ተጫዋች ብሩኖ ፈርናንዴዝ እንደሚታወቀው ከአምስት ዓመት በፊት ከሀያ ሀያ ጀምሮ በቡድኑ ድንቅ እንቅስቃሴን እያደረገ እንደሚገኝ ይታወቃል። ቡድኑን ከተቀላቀለ በኋላ ከስፖርቲንግ ሊዝበን ከጊዜ በኋላ ደግሞ ባሳየው የተጽዕኖ ወሰን የቡድኑ ካፕቴን መሆንም ችሏል። አንበል መሆን ችሏል። በ2023 ከሁለት ዓመት በፊት ይሄ ደግሞ በቡድን ውስጥ ያለውን ሚና አጉልቶ ያሳየ ይሆናል። በሁለት ዓመት ውስጥ ነው የአምበልነት ቦታውን የወሰደው። ተጫዋቹ ሜዳ ላይ ከሚያደርገው እንቅስቃሴ ውጪ ቡድኑን በማጠናከር ረገድ፣ በመምራት ረገድ የሚያደርገው እንቅስቃሴ በጣም የሚደነቅ ነው። አንዳንድ ተቺዎች ቢኖሩትም አግሬሲቭ የሆነ አቀራረብ አለው፣ በጨዋታ ላይ የሚያሳያቸው ያልተገባ ባህሪዎች አሉት ብለው አንዳንድ የቀድሞ የማንቸስተር ዩናይትድ ተጫዋቾች ይተቹታል እና ባለፈው እንደውም ሉዊስ ሳሀ የቀድሞ የዩናይትድ ተጫዋቾች የሚተቹበት መንገድ አግባብ አይደለም፣ ዩናይትድ እንዲህ አይነት መሪ የሆነ አምበል ያስፈልገዋል ብሎ ሲከላከለው እንደነበር እናስታውሳለን። እና አሁን ከማድሪድ ጋር በዝውውር ስሙ እየተነሳ እንደሚገኝ ነው እየተነገረ የሚገኘው። እንደሚታወቀው እስከ ሀያ ሀያ ሰባት በማንቸስተር ዩናይትድ ኮንትራት ያለው እስከዛ የሚያቆይና የተራዘመ ኮንትራክት ነው ባለፈው የፈረመው። ይሁን እንጂ በአውሮፓ መድረኮች ላይ ትልቅ ስም ያለው ሪያል ማድሪድ ወደ ቤርናቤው ሊያመጣው እንደሚፈልግ ነው እየተነገረ የሚገኘው። በዋናነት ብሩኖ ፈርናንዴስን ለማስፈረም የፈለገው ሪያል ማድሪድ የሉካ ሞድሪች ተተኪ እንዲሆን ታስቦ እንደሆነ እየተነገረ ይገኛል። አርባ ዓመቱን ያከብራል በቅርቡ ሉካ ሞድሪች የተጫዋችነት ጊዜው እያበቃ ይመስላል። በቅርቡ ጫማ መስቀሉ እንደማይቀር ነው እየተነገረ የሚገኘው። ለዚህም ነው እንግዲህ ብሩኖ ፈርናንዴዝን ወደ ሳንቲያጎ ቤርናቢ አምጥተው የተጫዋቹ ተተኪ ለማድረግ እየሞከሩ የሚገኙት ሪያል ማድሪዶች እና በዚህም አንዳንድ እንቅስቃሴዎችን እያደረጉ እንደሆነ ተሰምቷል። የሪያል ማድሪድ ባለስልጣናት ከጥቂት ወራት በፊት እንደ ዴይሊ ስታር መረጃ ከሆነ ሪያል ማድሪድ የክለብ መልመያዎቹን የተጫዋች መልመያዎችን ልኮ የዩናይትድን እያንዳንዱን ጨዋታዎች እንዲመለከቱ በሜዳቸውም ከሜዳቸው ውጭ የሚያደርጉትን ጨዋታዎች እያንዳንዱን የብሩኖ ፈርናንዴዝን እንቅስቃሴ እንዲመለከቱ ትዕዛዝ ሰጥቶ ይህንን እያደረጉ እንደሆነ ነው የሚገኘው መልማዮቹ። ይህ የሚሳካ ከሆነ እንግዲህ ወደ ማድሪድ መሄዱ አይቀርም። ተጫዋቹን ፍላጎት የሚያሳይ ከሆነ ማንችስተር ዩናይትድም ለመሸጥ ፈቃደኛ የሚሆን ከሆነ እንደሚታወቀው ሪያል ማድሪድ በዘንድሮው የውድድር ዘመን ራሱን ለማጠናከር እየሞከረ እንደሆነ ይታወቃል። ባለፈው ሳምንት የሊቨርፑልን የቀኝ ተመላላሽ ተጫዋች አሌክሳንደር አርኖልድን እንዳስፈረሙ ሁላችንም የሰማነው ጉዳይ ነው። አሁን ደግሞ ፊታቸውን ወደ ብሩኖ ፌርናንዴሽ አዙረዋል። በክረምቱ ሌሎች ተጫዋቾችንም ይጨምራሉ ተብሎ ይጠበቃል። በዋናነት ከሚነሱ ሌሎች ተጫዋቾች መካከል የቶኒ ክሩስ ተተኪ ይሆናል ተብሎ እየታሰበ የሚገኘው አንዱ ማርቲን ዙቢሜንዲ ነው። ማርቲን ዙቢሜንዲ የተለያዩ የአውሮፓ ክለቦች ይፈልጉታል እንደሚታወቀው። በተለይ ደግሞ አርሰናል የመሀል መስመሩን ለማጠናከር በጣም የሚፈልገው ተጫዋች እንደሆነ ይታወቃል። ይሁን እንጂ ማንቸስተር ዩናይትድ አሁን ደግሞ ብሩኖ ፈርናንዴዝን ሊያጣ የሚችልበት ሁኔታ እየታየ እንደሆነ አንዳንድ ብዙሃን መገናኛዎች እየዘገቡ ነው። በዋናነት ሪያል ማድሪድ ያቀረበው የገንዘብ መጠን ለማንቸስተር ዩናይትድ ፈተና ሊሆንበት ይችላል እየተባለ ይገኛል። ምክንያቱም ሪያል ማድሪድ ያቀረበው የገንዘብ መጠን ዘጠና ሚሊየን ፓውንድ ነው። ይህ ገንዘብ እንግዲህ የፋይናንስ ቀውስ ላለበት ማንቸስተር ዩናይትድ በጣም ትልቅ ገንዘብ የሚባል ነው። እንደሚታወቀው በሩበን አሞሪም ስር አንዳንድ ግልጋሎት እየሰጡ ያልሆኑ ተጫዋቾች አሉ። እነሱን ለማሰናበት ቀጠሮ እንደተያዘ ይታወቃል። ባለፈው ሳምንትም አስር የሚሆኑ ገደማ ተጫዋቾች በቀጣዩ አመት የማንቸስተር ዩናይትድ ፕሮጀክት አይሆኑም ተብለው ይወጣሉ ተብሎ እየተጠበቀ ይገኛል። ከነዚህ ውስጥ አሁን በቼልሲ የሚገኘው ጄደን ሳንቾን ጨምሮ፣ ማርከስ ራሽፎርድ፣ በውሰት የሚገኘው አንቶኒን ጨምሮ ከቡድኑ እንዲወጡ ይፈለጋል። የእነሱንም የደሞዝ ቢል መቀነስ ይፈልጓል። ማንቸስተር ዩናይትዶች ራትክሊፍም ባላቸው ድርሻ የክለቡ ደርሻ የተለያዩ የክለቡን ሰራተኞች እየቀነሱ የደሞዝ ስኬል እያስተካከሉ እንደሆነ ይታወቃል። እና ምናልባት ከሪያል ማድሪድ የሚቀርበው የዘጠና ሚሊየን ፓውንድ ገንዘብ ሊያማልላቸው ይችላል እየተባለ ይገኛል ከወዲሁ። ይህ ዩናይትድ ተጫዋቹ ሊሸጥበት የሚችልበት ምክንያት እንደሆነ የፋይናንስ ምክንያት ሊሆን እንደሚችል ነው ከወዲሁ እየተነገረ የሚገኘው። እንደሚታወቀው ብሩኖ ፌርናንዴሽን የማስፈረም እድል ነበራቸው ሪያል ማድሪዶች ማንቸስተር ዩናይትድን ከመቀላቀሉ በፊት ማለት ነው እና በዛ አመት ዚኔዲን ዚዳን የሪያል ማድሪድ አሰልጣኝ ነበር እሱ ደግሞ በጣም የሚፈልገው ፖል ፖግባን ነበር እና አልተሳካም ወደ ሳንቲያጎ ቤርናቦ ለመሄድ ፈርናንዴዝ በቅርቡ በማንቸስተር ዩናይትድ መቆየት እንደሚፈልግ ገልጾ ነበር እና ከዚህ በፊት ባለፈው አመት ማለት ነው ሁለት ፕሮፖዛሎች ቀርበውለት እንደነበር ባለፈው ለቢቢሲ ሲናገር ነበር። ክለቡን ለመልቀቅ አማራጭ እንደነበረው ተናግረው ነበር። ነገር ግን ከኤሪክ ቴን ሃግ ጋር በመነጋገር በክለቡ ለመቆየት እንደወሰነ ገልጾ ነበር። በክለቡ ያለውን ሪከርዶች የመስበር ፍላጎት እንዳለው ገልጾ ነበር። የቡድኑ አካል ወይም ደግሞ የፕሮጀክቱ አካል ከሆንኩኝ እቆያለሁ፣ በማንቸስተር ዩናይትድ የሚል አቋም ይዞ እንደቆየ ነው የተናገረው። ይሁን እንጂ አሁን ከሪያል ማድሪድ የመጣውን ጥያቄ አስመልክቶ ምን አይነት አቋም ይዛል የሚለው እስካሁን የታወቀ ነገር የለም። እሱ የሚጠበቅ ጉዳይ ነው። ለሁሉም ግን ሪያል ማድሪዶች ቡድናቸውን መልሶ ለማዋቀር እና ለመገንባት በሚያደርጉት ጥረት ላይ ብሩኖ ፈርናንዴዝ ዋነኛ ኢላማ ሆኖ ተይዘዋል ነው የተባለው። እንደሚታወቀው በማንቸስተር ዩናይትድ ቆይተው ብሩኖ ፌርናንዴሽ ድንቅ እንቅስቃሴን እያደረገ እንደቆየ ይታወቃል። ሪከርዶችን ለመስበር ፍላጎትም እንዳለው ተናግሮ ነበር እና እስካሁን ለማንቸስተር ዩናይትድ ባደረጋቸው 227 ጨዋታዎች 95 ግቦችን ማስቆጠር ችሏል። በሁሉም ውድድር ውድድሮች ባደረጋቸው ጨዋታዎች ማለት ነው። እና ይሄ ግብ ከፍተኛ ነው፣ ለአንድ የአማካይ ተጫዋች ከፍተኛ የሚባል ግብ ነው። በዘንድሮ የውድድር ዘመንም ካደረጋቸው 28 የፕሪሚየር ሊግ ጨዋታዎች ስምንት ግቦችን ከመረብ ላይ ማሳረፍ ችሏል እና ምን ያህል የቡድኑ ወሳኝ ተጫዋች መሆኑን እያሳየ ነው። ማንቸስተር ዩናይትድ እንደሚታወቀው ከፍተኛ የግብ ማግባት ችግር አለበት። ነገር ግን በግሉ ጥሩ እንቅስቃሴ እያደረገ የሚገኝ የማንቸስተር ዩናይትድ ተጫዋች ነው እና በዩናይትድ ቆይታው የተለያዩ ሪኮርዶችን መስበር እንደሚፈልግ ነው የተነገረው። አንዲ ኮል እና ኦሊጉና ሶሽየር የያዙትን ሶስት መቶ ጨዋታዎች የመሰለፍ ሪካርድ መስበር እንደሚፈልግ ነው የተናገረው። አሁን ሀያኛ ደረጃ ላይ ይገኛል። በኦልትራፎርድ ከመጣ በኋላ በከፍተኛ ግቦችን በማስቆጠር ረገድ ማለት ነው። ሀያኛ ደረጃ ላይ ይገኛል። አንዲ ኮል ያስቆጠረው የግምጠን መቶ ሀያ አንድ ነው። ኦሊጉና ሶሻይር ደግሞ መቶ ሀያ ስድስት ግቦችን ማስቆጠር ችሏል። የሚቆይ ከሆነ ይህን ሪካርድ የመስበር ፍላጎት እንዳለው ነው የተናገረው። ለሁሉም ግን አሁን ሪያል ማድሪድ እንደሚፈልገው ይፋ ሆኗል። በቀጣይ ምን አይነት አቋሞቹን ይይዛል የሚለው ነገር አነጋጋሪ ሆኖ ይቆያል። የኮከብ ስፖርት ቤተሰቦቻችን የያዝ ነው ስፖርታዊ መረጃ ይህንን ይመስል ነበር። ሌላ ጊዜ በሌላ ርዕሰ ጉዳይ የምንገናኝ ይሆናል። መልካም ጊዜ